ሰላም ጤና ስጥልን። እንደምን ሰነበታችሁ? እንደምንቆያችሁ እንኳን ወደ ቶንሾው በሰላም መጣችሁ። ሰብስክራይብ ላይክ አድርጋችሁ ጀምሮ እንዲሁም ሰብስክራይብ እና ላይክ አድርጋችሁ የምታበረታቱኝ ክልብ አመሰግናለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ ላይክ አድርጋችሁ ኮሜንት አስቀምጡልኝ። ዛሬ ደግሞ በሌላ ስራ መጥቻለሁ። ስኳር ድንች በስኳር ብቻ እንዴት አድርገን ነው ምናበስለው ውሃ ሳንጨምር አብረን የምናበስል ይሆናል። አሁን ለምሳሌ የኢትዮጵያ ስኳር ድንች በውሃ ነው የሚቀቀለው፣ ግን የውጭ ሀገር ስኳር ድንች ደግሞ በስኳር ብቻ ነው የምናበስለው ማለት ነው። እስከ መጨረሻው ተከታተሉኝ። አሰራሩም በጣም ቀላል ነው። ከአምስት ደቂቃ ውስጥ የሚበስል ስኳር ድንች ነው። ወር ያበዛውባችሁ ወደ አሰራሩ እንሄድ። እስከ መጨረሻው ተከታተሉኝ። እኔ አሁን ለምሳሌ በዚህ መልኩ አበስያለሁ። እንዴት አድርጌ እንዳበሰልኩትም እስከ መጨረሻው ድረስ ተከታተሉኝ። በጣም ነው የሚያምረው፣ ሲቆረስ ይዩት። ትንሽ ይዋ ጨምር ነው ለምሳሌ ያበሰልኩት። እሺ ስኳር ድንችን በዚህ መልኩ አጥቤ ጨርሻለሁ። መጥበሻ ወይንም ሰፋ ያለ ብረት ድስት ውስጥ እናቀርባለን። ከዛ በኋላ በደንብ አድርገን መረተብ አለብን። መደራረብ የለበትም ማለት ነው። ምክንያቱም ምንደርብ ከሆነ አይበስልልንም ከላይ ያለው በዚህ መልኩ እንረትባለን። እዛ ትንሽ ውሃ ጨምራለሁ። ከዛ ሱኳር ከዛ በፕላስቲክ ወይንም በፔስታል በደንብ አርጌ ሸፍነዋለሁ፣ ምክንያቱም ውሃ አልጨመርኩበትም። ከዛ በደንብ አርጌ ከድነዋለሁ። እናንተ ፕላስተርኩን መደረብም ያለመድረብ ትችላላችሁ። እኔ ግን ደርቤበታለሁ። ከዛ ነፋስ በማያስገባ ወይንም በማያስወጣው በደንብ አርጌ ከድነዋለሁ። አሁን ለምሳሌ ይሄኛው ክፍተት ስላለው ሽፍን እናረገዋለሁ፣ በዚህ መልኩ ከድነዋለሁ። ቼሱ ወደ ውጭ እንዳይወጣ ቶሎ እንዲበስልልኝ በፍንፋሎት ብቻ በስሎልኛል ማለት ነው። አሁን ደግሞ እገልብጠዋለሁ። አያችሁት፣ ስኳሩ ከረል ይስጠናል ማለት ነው። ስንገልብጠው እዩት። በዚህ መልኩ እናንተ አበስሉ ማለት ነው። ውሃ ተጨምሩ። ውሃ ምን ጨምር ከሆነ የአረብ ሃገራት ስኳር ድንቾች አይበስሉም። በዛ ላይ ደግሞ በጣም ነው መኮክም የለው ደግሞ ጣዕም የለውም። በዚህ መልኩ ግን ካበሰላችሁ በጣም ነው የሚጥመው፣ በጣም ነው የሚያምረው። ሁለት ደግሞ ጊዜ አይፈጅባችሁም። ያሳያችሁት በጣም ነው የሚያምረው። አሁን ለምሳሌ ሳቀርበው እዩት፣ ሲቆረስ ደግሞ ምዩት፣ ምንም አይነት ውሃ የለውም። ሁላችሁም ሞክሮት በየቤታችሁ ከፈለጋችሁ ደግሞ በኦቨንም ማብሰል ትችላላችሁ። የዛሬ አሰራሪ ቪዲዮ ምን ይመስላል? በቀጣይ እስከመጣ ድረስ መልካም ሳምንት ይሆንላችሁ። አብራችሁ የነበርኩኝ ጥሩ ነኝ። ላይክ፣ ሼር ያደረጋችሁ አበረታቱኝ፣ እንዲሁም የምታበረታቱኝ ከልቤ አመሰግናለሁ። መልካም ሳምንት